ሰላም እንዴት ናችሁ? የተማሪ ፖድካስት ቤተሰቦቻችን፣ እንደምታውቁት በዚህ ቻናል ጠቃሚ የሆኑ አዳዲስ ትምህርታዊ መረጃዎችን እንዲሁም ቴክኖሎጂ ነክ መረጃዎችን በየሳምንቱ እናደርሳችኋለን። በዛሬ ፕሮግራማችንም ሰፋ ያሉ የምንዳሰሳቸው ጉዳዮች አሉ። ከነዚህ መካከል የሪሜዲያል ተማሪዎች የምደባ ጉዳይ ዛሬ አዲስ የተሰማ መረጃ አለ። የፍሬሽማን ተማሪዎች ጥሪ፣ ከፍሬሽማን ተማሪዎች ጥሪ በኋላ ደግሞ ስለሚከተለው የሪሜዲያል ተማሪዎች ጥሪ እንነግራቸዋለን፣ ፈቃድ ስለማይታደስላቸው የግል ኮሌጆች፣ እንዲሁም ደግሞ በቀጣይ ዓመት የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ ምደባ አይኖርም፣ ተማሪዎች ልክ እንደ ስኮላርሺፕ አድርገው ይገባሉ በ2019 ዓ ም ብለዋል። እነዚህን ጉዳዮች አንስተን ለእናንተ የምናደርስ ይሆናል። ወደ መጀመሪያው ጉዳይ እናልፋለን። የመጀመሪያ ጉዳያችን የሪሜዲያል ተማሪዎች ጉዳይ ነው። ከዚህ በፊት ሪሜዲያል ተማሪዎች የፍሬሽማን ተማሪዎች ምደባ ሲገለጽ በቀጣይ ሳምንት የሪሜዲያል ተማሪዎች ምደባ ይገለጻል የሚል ተነግሮ ነበር። እኛም ይህን ተመልክቶ ከዚህ ቀደም የሪሜዲያል ተማሪዎች ድጋሚ እንዲያስተካክሉ ሊሰጣቸው ነበር ይሄ ነገር ቀርቶ ነው ወይ ብለን ቅሬታችን እያሰማን ነበር የቆየ ነው። ቅሬታችሁም ተሰምቶ አሁን እንደምታስተካክሉ ተነግሯል። ነገር ግን እዚሁ ጋር ማወቅ ያለባችሁ በምታስተካክሉበት ወይም እንድታስተካክሉ ሲፈቀድ ግን የተገደቡ ትምህርት ቤቶች አሉ፣ ዩኒቨርሲቲዎች አሉ በሪሜዲያል ተማሪዎችን የማይቀበሉ ከነዚህ መካከል አዲስ አበባ ዩኒቨርሲቲ፣ የአዲስ አበባና የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲዎች ወይም አስቶ በመባል የሚጠሩት፣ የሲቪል ሰርቪስ ዩኒቨርሲቲ፣ ኮተቤ ትምህርት ዩኒቨርሲቲ፣ ጅማ ዩኒቨርሲቲ እና ሐዋሳ ዩኒቨርሲቲ በሪሜዲያል ፕሮግራም ተማሪዎችን አንቀበልም ብለው ከወዲሁ አስተዋውቀዋል። እነዚህ ዩኒቨርሲቲዎች አይሞሉ ማለት ነው። እነዚህ ዩኒቨርሲቲዎች ድጋሚ ስታስተካክሉ ወይም ለሪሜዲያል ብላችሁ ዩኒቨርሲቲዎች ስትመርጡ፣ እነዚህ ዩኒቨርሲቲዎች የማይሞሉ ናቸው። እነዚህም ዩኒቨርሲቲዎች ብትሞሏቸው አይደርሷችሁም፣ አትመደቡባቸውም እንደማለት ነው። ሰው ይህን በማወቅ በጥንቃቄ ሌሎች ዩኒቨርሲቲዎችን እንድትሞሉ እናሳስባለን። ምደባ በቅርቡ ትሞላላችሁ፣ እንደ አዲስ ታስተካከላላችሁ። ከውጤታችሁ በፊት የሞላችሁት አለ፣ ልክ እንደ ፍሬሽማን ታስተካከላላችሁ። ባስተካከላችሁ በትንሽ ቀናቶች ውስጥ ምደባ ይገለጽላችኋል። ምደባ ከተገለጸ በኋላ ባለው በዛው ሳምንት ውስጥ ዩኒቨርሲቲዎች የሪሜዲያል ተማሪዎችን ጥሪ ማድረግ ይጀምራሉ ብለን እንጠብቃለን። ሶ ዩኒቨርሲቲያችሁ ጥሪ በሚጠሩበት ሰዓት ደግሞ በቴሌግራም ቻናላችን እየተከታተል የምናደርሳቸው ይሆናል። ሪሚዲያል ትሪክስን የቴሌግራም ቻናል መቀላቀል አትርሱ። ሌላኛው ደግሞ በዛሬ ጉዳይ የምንመለከተው የፍሬሽማን የተማሪዎች ጥሪ ነው። ብዙ ዩኒቨርሲቲዎች ጥሪ ያደረጉ ይገኛሉ። ከዚህ መካከል ዋና ዋናዎቹን ለመመልከት ያክል አርባ ምንጭ ዩኒቨርሲቲ ጥቅምት 13 እና 14 ቀን ጠርቷል። ደብረታቦር ዩኒቨርሲቲን ስንመለከት ደግሞ ጥቅምት 17 ና ጥቅምት 18 ቀን ጠርቷል። ወልደ ዩኒቨርሲቲ ጥቅምት 17 እና 18 ጠርተዋል። ደብረ ማርቆስ ዩኒቨርሲቲ ጥቅምት 14 እና ጥቅምት 15 ጠርተዋል። ኦዳ ቡልቱም ዩኒቨርሲቲ ጥቅምት 17 እና ጥቅምት 18 ነው የጠራው። ደባርቅ ዩኒቨርሲቲ ደግሞ ጥቅምት 17 እና 18 ጠርቷል። መዳወላቡ ዩኒቨርሲቲ ጥቅምት 17 እና ጥቅምት 18 ጠርተዋል። ሀረማያ ዩኒቨርሲቲ ጥቅምት 17 እና ጥቅምት 18 አዲስ ገቢ ፍሬሽማን ተማሪዎችን ጠርተዋል። ሐዋሳ ዩኒቨርሲቲ ጥቅምት 17 እና 18 ጠርተዋል። እንጅባራ ዩኒቨርሲቲ ጥቅምት 13 እና ጥቅምት 14፣ ደብረብርሃን ዩኒቨርሲቲ ጥቅምት 17 እና ጥቅምት 18። ሌሎች ዩኒቨርሲቲዎችም በዚህ መልኩ ጠርተዋል። እንደ ሲቪል ሰርቪስ አይነት ዩኒቨርሲቲዎች ደግሞ እንደ አዲስ አበባ ዩኒቨርሲቲ ደግሞ ከዚህ ቀደም ተማሪዎቻቸውን አስገብተው እያስተማሩ ይገኛሉ። ወሎ ዩኒቨርሲቲ ጥቅምት 13 እና ጥቅምት 14 ጠርተዋል። ሌሎች ዩኒቨርሲቲዎችም ጥሪ ሲያወጡ በፍሬሽማን ትሪ የቴሌግራም ቻናል በኩል ለፍሬሽማን ተማሪዎች እየተከታተልን ወዲያውኑ የምናደርሳቸው ይሆናል። የፍሬሽማን ትሪክስንድ ቴሌግራም ቻናል መቀላቀል አትርሱ። ወደ ሌላኛው ጉዳይ ስንገባ ፈቃድ የማይታደስላቸው የግል ኮሌጆች እንመለከታለን። ትምህርት ሚኒስትር በባለፈው መውጫ ፈተና ተሰጥተው ኦር መውጫ ፈተና አስፈት ነው ሰባ ፐርሰንትና ከዛ በላይ የሚሆኑ ተማሪዎቻቸው መውጫ ፈተና እንዲያልፉ ካላስቻሉ ዊች ሚንስ 50 ፐርሰንት በላይ አምጥተው እንዲያልፉ ማድረግ ያልቻሉ የግል ኮሌጆች እንደሚዘጉ ኦር ደግሞ ፈቃድ እንደማይታደስላቸው ተናግሯል። ሰው ፈቃድ ካልታደሰለት አንድ ዩኒቨርሲቲ ወይም አንድ የግል ኮሌጅ ፈቃድ ካልታደሰለት፣ በየአመቱ ህጋዊ አይደለም ማለት ነው። በምትመዘገቡበት ጊዜ የግል ኮሌጆች ላይ ፈቃዳቸው ማሳደሳቸውን፣ እውቅና መኖራቸውን፣ ጥንቃቄ አድርጋችሁ አጣርታችሁ፣ ሸግ አድርጋችሁ ሰርተፊኬታቸውን አይታችሁ እንድትገቡ ስንል መልእክታችን እናስተላልፋለን። ሌላኛው በቀጣይ ዓመት ምደባ አይኖርም ተብሏል። 2019 ዓ ም ላይ ከዚህ በኋላ ከዚህ ዓመቱ ቀጥሎ ባለው ዓመት ማለት ነው ያሉ የ12ኛ ክፍል ተማሪዎች ወደ ሪሜዲያል ፕሮግራምም ሆነ ወደ ፍሬሽማን ሲገቡ በምደባ ሳይሆን ዩኒቨርሲቲዎችን እንዲቀበሏቸው እንደ ስኮላርሽፕ አፕላይ አድርገው እንደሚቀበሉ ነው የተናገሩት የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ። ይህ ነገር ምን ያክል ተቀባይነት አለው ወደ ተግባር ይገባሉ አይገባም የሚለውን እርግጠኛ አልሆንም። እንግዲህ ቀጣይ አመት ስለሆነ እያየን የሚሻሻሉ ነገሮችን እያሳወቅናችሁ እንሄዳለን። ለዛሬ የነበሩት መረጃዎች እነዚህ ይመስላሉ። እንደምታውቁት ከዚህ ቀደም የሪሜዲያል ተማሪዎች መቁረጫ ነጥብ በመንግስት እና በግል ኮሌጆች ስንት እንደሆነ ተመልክተናል። እዚህ ቻናል ላይ ገብታችሁ ቸክ ማድረግ ትችላላችሁ። ሌሎች አዳዲስ መረጃዎችን ይዘን እንመለሳለን። የቻናላችን ቤተሰብ ሆናችሁ አሁንም ተማሪ ፖድካስት የሚለውን ቻናል ሰብስክራይብ በማድረግ አባል በሆነ ትርሱ። ፍሬሽ ማን ከሆናችሁ ፍሬሽ ማን ትሪክስ የቴሌግራም ቻናልን፣ ሪሜዲያል ተማሪዎች ከሆናችሁ ደግሞ ሪሜዲያል ትሪክስ የቴሌግራም ቻናልን በመቀላቀል ዘውትር አዳዲስ መረጃዎችን በየጊዜው በየሰዓቱ ማግኘት ትችላላችሁ። መልካም ጊዜ።